ለስራ ፍለጋ የተለመደውን መንገድ ሳትወስዱ ሀብትን በዝግነት ለማግኘት ታስባችሁ ታውቃላችሁ? የፋይናንስ ስኬት ማለት አስተማማኝና የተረጋጋ ስራ ማግኘት ማለት እንደሆነ በየጊዜው በሚነገርበት ዓለም ንጉሥ ሰለሞን ፍጹም የተለየ አካሄድ አቅርቧል። እንደሱ ገለጻ የሀብት መሰረት ስራን በቀላሉ ከማግኘት ያለፈ ነው። ዘላቂ የሆነ ስኬትን በሚያስገኝ ጥልቅ ጥበብና ረቂቅ ማስተዋል ላይ የተመሰረተ ነው። በመጽሐፍ ቅዱስ ውስጥ ባለው ታላቅ ጥበብና ባለጠግነቱ የሚታወቀው ንጉሥ ሰለሞን በመጽሐፈ ምሳሌ 8፥18 ላይ አንድ አስፈላጊ እውነትን አካፍሎናል። ብልጥግናና ክብር በእኔ ዘንድ ነው፣ ብዙ ሀብትና ጽድቅም። ይህ ጥቅስ ስኬት ማለት ምን ማለት እንደሆነ ደግመን እንድናስብ ይጋብዘናል። ስለ ሥራ ስለ ጥበብ ስለ ጽናትና ከእግዚአብሔር መሮች ጋር ስለ መጣጣምም ጭምር ያስገነዝበናል። አሁን የተወሰነ ደሞዝ ያልተገደባችሁበትን ይህም በሌሎች ቅናሾች ላይ ጥገኛ ያልሆናችሁበትን መንገድ ለመገመት ትንሽ ጊዜ ይውሰዱ። የራሳችሁ የገንዘብ እጣ ፈንታ ፈጣሪ መሆናችሁን አስቡ። እውነተኛ የፋይናንስ ነጻነት የሚገኝበት በየቀኑ በምታደርጓቸው ጥበባዊ ውሳኔዎች ውስጥ ያለውን ህይወት አስቡ። ሰለሞን እንድንከታተለው የሚፈልገው ብልጽግና ሀብት ይህ ነው። ከተለመደው አስተሳሰብ እንድንወጣ ይሞግተናል። እንድንላቀቅ ያበረታተናል መረጋጋትን ከአስተማማኝ የስራ ዋስትና ጋር ሁል ጊዜ በሚያገናኝ ማህበረሰብ ውስጥ የሰለመን ጥበብ አመለካከታችን እንድንቀይር ያሳስበናል። ሀብት ሌሎች የወጡትን ህግ በመከተል ብቻ የሚመጣ እንዳልሆነ ያስገነዝበናል። በድፍረት የተለመደውን ህግ በመስበር ገንዘብን በጥበብ መምራት እንጂ በአንድ የገቢ ምንጭ ላይ ተመሰረተ አይደለም። እስቲ ለአፍታ አስቡት፣ ሀብታችሁ በአንድ ደመወዝ ወይም በአንድ ስራ ብቻ የተገደበ ሳይሆን በየቀኑ በምትተገብሩት ጥበብ ላይ መሆኑን ማወቅ ምን ያህል ነፃ እንደሚሆን አስቡ። ዛሬ መስቀለኛ መንገድ ላይ ቆመናል። ኑሯችን እንደ ሌሎች በባህላዊ መንገድ ተመስርተን እንቀጥላለን ወይንስ የሰለሞንን ምክር ተቀብለን ሀብትን በማፍራት ደፋር እርምጃ እንወስዳለን? ይህ ውሳኔ በገንዘብ ብቻ አይደለም፣ አጠቃላይ የፋይናንስ ጉዞችንን ስለ መቀየር ነው። የመረጣችሁት ምርጫ መንገዳችሁን ወደ ዘላቂ ብልጽግና ሊለውጠው ይችላል። ያለማቋረጥ ሥራዎችን ስራዎችን ከማሳደድ ይልቅ ጥበብን ተከታተሉ። እንዲሁም ገንዘብ በተፈጥሮ እንዴትና ምን እንደሚከተል ተመልከቱ። የሰለሞን ትምህርቶች ጥንታዊ ጥበብ ብቻ አይደሉም፤ ዛሬም ወደፊትም በስኬታችን ካርታ ናቸው። ይህ ጥበብ ገንዘብን በማግኘት ላይ ብቻ የተገደበ ሳይሆን በዓላማና በተትረፈረፈ ሕይወት ውስጥ ስለመኖር ጭምር ነው። በእያንዳንዱ ቀን ከእንቅልፋችሁ የምትነቁት በሰዓት ፍላጎት ሳይሆን በመለኮት ጥበብ በተቀሰቀሰ ተልእኮ ተነስታችሁ አስቡ። ብልጽግና ከእናንተ ሴቶች ግቦችና ዓላማ ጋር የሚጣጠም ህይወት ነው። ያንን እርምጃ ለመውሰድ ዝግጁ ናችሁ? መልሳችሁ አዎ ከሆነ በትክክለኛ ቦታ ላይ ናችሁ ማለት ነው። የፋይናንስ ነጻነት ጉዞ የሚጀምረው እነዚህ መሪዎች በጥልቀት በመረዳት ነው። ህይወታችሁን ለመለወጥ በጥበብና በዘላቂ ሀብት ላይ የተገነባውን የወደፊት ሕይወት ለምትቀበሉበት ጊዜያችሁ ይህ ነው። ስለ ገንዘብ ስንናገር ሳናስበው የሚገድቡ እምነቶች ያጋጥሞናል። ገንዘብ መጥፎ ነው፣ ሀብት ያበላሻል ሲባል ምን ያህል ጊዜ ሰምታችኋል? እነዚህ ሀሳቦች ከእውነታው ጋር በማይጣጣሙበት ጊዜ እንኳን ወደ አእምሯችን ዘልቆ ይገባሉ፣ አስተሳሰባችንን ይቀይራሉ። ነገር ግን አንድ እርምጃ ወደኋላ እንመለስና መጽሐፍ ቅዱስ ስለ ገንዘብ ምን ይላል? ገንዘብ ራሱ ክፉ ነው ማለት ተገቢ ነውን? በመክብብ አምስት አስር ላይ አንድ ወሳኝ ትምህርት እናገኛለን። ብርን የሚወድ ሰው ብርን አይጠግብም፣ ባለጠግነትን የሚወድ ሰው ትርፉን አይጠግብም። ይህ ደግሞ ትርጉም የለሽ ነው። የንጉሥ ሰለሞን አነጋገር የሚያስገነዝበን እውነተኛው ችግር ገንዘብ ራሱ ሳይሆን ለገንዘብ ያላችሁ ጤናማ ያልሆነ አባዜ ነው። ሕይወታችንን በገንዘብ ላይ ብቻ ትኩረት ካደረግን፣ እንዲሁም የሀብት መሟላት ብቻ ስንፈልግ የማያቋርጥ እርካታና የባዶነት ወጥመድ ውስጥ እንገባለን። የሰሎሞን መልእክት ገንዘብን በተለየ መንገድ እንድንመለከት ይገፋፈናል። ገንዘብ በራሱ ጥሩ ወይም መጥፎ አይደለም። በቀላሉ መሳሪያ ነው። ትክክለኛው ጥያቄ እንዴት ነው የምንጠቀመው የሚለው ነው። ገንዘብ እሴቶቻችንንና ውሳኔዎቻችንን በአጠቃላይ ህይወታችንን እንዲመራ ከፈቀድን የእርሱ ባሪያዎች እንሆናለን። ነገር ግን ለላቅ ዓላማ፣ ሌሎችን ለመርዳት፣ ድሎችን ለመፍጠር እንደ መሳሪያ አድርገን ከወሰድን ለበጎ ስራ የሚሆን ኃይል ይሆነናል። ገንዘብ የክፋት ሁሉ ስር ነው ብለው መጽሐፍ ቅዱስን በተሳሰተ መንገድ ይጠቅሳሉ። ስህተቱን ቀጥ እናደርግና መጽሐፍ ቅዱስ በእውነት ገንዘብ የክፋት ሁሉ ስር ነው ይላል? እስቲ አንደኛ ጢሞቴዎስ ስድስት አስር እንመልከት። ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶች ይህን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ። ገንዘብ ከጥበብና ከአምላካዊ መሮች ጋር ከተጣመረ ሌሎች እንድንገነባ እኛው ራሳችን እንድናደግና እንድንባረክ ይረዳናል። ከስግብግብነት ይልቅ ለበጎ ነገር ግብአት ይሆንናል። እዚህ ጋር ግን ብዙዎቻችን የምንሳሳትበት ነገር ግን ጠቢቡ ሰለሞን እንዳንሳሳት ያስተማረን ገንዘብ የሕይወታችን ብቸኛ ትኩረት ሲሆን በሴቶቻችንና ስነ ምግባሮቻችንን ወደ ጎን በመግፋት በመጀመሪያ የአምላክን መመሪያ እንድንፈልግ ጥበብን እንድንከታተልና ገንዘብን እግዚአብሔርን ከሚያስከብሩ ዓላማዎች ጋር እንድንጠቀም ያስተምረናል። ብዙ ለማግኘት ሲባል ሀብትን ማካበት ሳይሆን መለኮታዊ ውስጥ የሆኑትን ግስናን፣ ርኅራኄን፣ ታማኝነትን፣ ቅንነትን፣ የዋህነትን ለማሳየት መጠቀም ነው። ሌላው እጅግ አስከፊ የሆነው ልንላቀቅበት የሚገባን የተለመደ ተረት ተረት ሀብትና እምነት አብሮ ሊኖሩ አይችሉም፣ መንፈሳዊ ሰዎች ድሆች መሆን አለባቸው የሚል እምነት ነው። ይህ የተሳሳተ አስተሳሰብ ሀብትን ከኃጢአት ጋር የሚያያይዙትን ብዙ አማኞችን ወደ ኋላ አስቀርቷል። ይሁን እንጂ መጽሐፍ ቅዱስ ከአምላክ ጋር ጥልቅ ዝምድና ያላቸውና ታማኝ ሆኖ በጽናት ጠብቀው በኖሩ ሀብታም ሰዎች ምሳሌ የተሞላ ነው። አብርሃምን፣ ኢዮብን፣ ሰለሞንን እንደ ምሳሌ በጥቂትም ብልንወስድ እንችላለን። እነዚህ ሰዎች እያንዳንዳቸው በሀብት ተባርከዋል እንዲሁም እስከ መጨረሻው ታማኝ ሆኖ ኖረዋል። እዚህ ጋር ማስተዋል ያለብን ዋናው ነገር ሀብታችንን እንዴት እንደምንይዝ ነው። ሰለሞን ከምንም ነገር በላይ ጥበብን እንድንፈልግና ከፍ ያለ ዓላማን ለማሳካት ገንዘብን እንደ መሳሪያ እንድንጠቀም ይመክረናል። ገንዘብ ማንነታችንን እንደሚያጎላ መረዳት በጣም አስፈላጊ ነው። ለጋስ ከሆንን የበለጠ እንድንለግስና እንድንረዳ ያስችለናል። ራስ ወዳድ ከሆንን ያንን ራስ ወዳድነታችንን የበለጠ ያጎለዋል። ሀብትን ከማሳደድ ገንዘብን ከመፈለጋችን በፊት በባህሪያችንና በመንፈሳዊ መሰረታችን ላይ መስራት አስፈላጊ የሆነው ለዚህ ነው። አፈታሪኮችን በማጣራትና በማጽዳት የገንዘብ እውነተኛ ተፈጥሮ ስንረዳ ለበለጠ ተልእኮ የሚያገለግል መሳሪያ ሲሆን እናየዋለን። ገንዘብን ከእግዚአብሔር መሪዎች ጋር ተስማምተን እየኖርን ሌሎችን በመባረክ በጥበብ ልንጠቀምበት እንችላለን። ስለ ገንዘብ ያላችሁን አመለካከት ለመለወጥ ዝግጁ ናችሁ? እምነትን ከመገደብ እንላከክና ገንዘብን ለመጠቀም እንደታሰበው መጠቀም እንጀምር። ይህ የእግዚአብሔርን በህይወታችን ውስጥ ያለውን ዓላማ ለማስፈጸም ጭምር ነው። አሁን ስለ ገንዘብ የነበሩንን የተሳሳቱና ያረጁ ተረት ተረት የሆኑ አፈ ታሪኮችን ካጸዳንና ካጠራን በኋላ ወደሚቀጥለውና እጅግ አስፈላጊ ወደ ሆነው የፋይናንስ ትምህርት እንገባለን። የፋይናንስ ትምህርት ለምን በጣም አስፈላጊ እንደሆነ መረዳት በጣም አስፈላጊ ነው ስለ ትክክለኛ አመለካከት መያዝ ቀዳሚና የመጀመሪያው እርምጃ ብቻ ነው። ነገር ግን በጥበብና በዘላቂነት ማስተዳደር የተለየ እውቀትን ይጠይቃል። ያለዚያ እውቀት ብዙ ገንዘብና በርካታ ሀብት ብታገኙ እንኳን በፍጥነት ልታጡ ትችላላችሁ። የፋይናንስ ትምህርት እጦት ሁሉንም ሰው ይነካል። ሀብታምና ዳ ብሎ ማንንም አይለይም። ምንም ያህል ቢኖራችሁ ያላችሁን እርሱን እንዴት ማስተዳደር እንዳለባችሁ ካላወቃችሁ ራሳችሁን ለችግሮች እያዘጋጃችሁ ነው። ንጉሥ ሰለሞን በጥልቅ ጥበብ ይህንን ጽንሰ ሐሳብ በምሳሌ አራት ሰባት ላይ አጽንዖት ሰጥቷል። ጥበብ አይነተኛ ነገርናትና ናትና ጥበብን አግኛት ከሀብትም ሁሉ ማስተዋልና ትርፍ። በዚህ አውድ ጽሑፍ እውነተኛ ሀብት የሚለካው ለካው የገንዘብ መጠን ሳይሆን የያዝነውን እንዴት በብቃት እንደሚመራው በመረዳት ነው። ስለ ገንዘብ መማር በጀት መፍጠር ወይም በጥበብ ሀብትን ማፍሰስ ብቻ አይደለም በመረጃ ላይ ተመሠረተ ውሳኔዎች እንድትወስኑ የሚያስችልን አስተሳሰብ ማዳበር ነው። ብዙ ሰዎች ብዙ ገንዘብ ቢኖራቸው ችግሮቻቸው እንደሚጠፉ ያስባሉ፣ ያምናሉ። ነገር ግን ያ ከእውነታው የራቀ ነው። አሁን ያላችሁን ጥቂት ገንዘብ ለማስተናገድና ለማስተዳደር የሚያስችል ችሎታ ከሌላችሁ እንዴት ብዙ ገንዘብና ሀብት ሲመጣ ማስተዳደር ትችላላችሁ? ጌታም ትታችሁት ጥንካሬን ሰዓት ገነባ ከባድ ሸክም ለመሸከም እንደመሞከር ማለት ነው። ለምሳሌ በጥቂት ዓመታት ውስጥ ሁሉን ነገር አግኝቶ ያጡ ሎተሪ ያሸነፉ ሰዎችን ታሪክ አስብ። በቂ ገንዘብ ስላልነበራቸው ሳይሆን ድንገተኛ ሀብትን እንዴት ማስተናገድና ማስተዳደር እንደሚችሉ ስለማያውቁ ነው። ስለዚህ ይህ በግልጽ የሚያሳየው የፋይናንስ ትምህርት አጋዥ ብቻ ሳይሆን በጣም አስፈላጊ ነው። ገቢያችሁ ምንም ለውጥ አያመጣም። በጣም አስፈላጊው ነገር ያላችሁን ገቢ ቆጥቦ የማደግን ጥበብ የመጠቀም ችሎታ ነው። የፋይናንስ ትምህርት የሚያስተምረን ሀብት ገንዘብን መሰብሰብ ብቻ ሳይሆን እንዴት እንደሚሰራ ለማወቅ ጭምር ነው። ይህ መሰረታዊ ስርዓት፣ ጥበብና ማስተዋል ከማንኛውም ቁሳዊ ሀብት የበለጠ ዋጋ ያላቸው በመሆናቸው መጽሐፍ ቅዱስ ከሚሰጠው አጽንኦት ጋር ፍጹም ይስማማል። ገንዘብ እንዴት መያዝና ማባዛት እንደሚቻል ማወቅ ዘላቂ ሀብት ለመገንባት መሰረት ነው። የፋይናንስ ትምህርት እውቀት ከሌለን ወሳኝ ለሆኑ ውሳኔዎች በሌሎች ላይ ጥገኛ ልንሆን እንችላለን። ይህ ደግሞ ለመታለልና ለተሳሳቱ ምክሮች እንድንጋለጥ ስለሚያደርገን ጉዳቱ እጅግ አደገኛ ሊሆን ይችላል ፋይናንስ እንዴት እንደሚሰራ ካልገባችሁ የእናንተን ጥቅም በማያስቡ ሰዎች ላይ ልትወርቁ ትችላላችሁ ይህ ስለሚሆን ነው የገንዘብ እውቀት በንቃት መፈለግ ወሳኝ የሆነው የፋይናንስ እውቀትን መጻሕፍትን በማንበብ ኮርሶችን በመውሰድ ሴሚናሪዎች ላይ በመገኘት ወይም ትምህርታዊ ቪዲዮዎችን በመመልከት መጀመር ትችላላችሁ ስለ ገንዘብ አያያዝ መማርና መረዳት ለምትወስዷቸው እያንዳንዱ እርምጃ ወደ ተረጋጋና ወደ በለጸገ ሕይወት ያቀርባቸዋል። የፋይናንሻል እውቀትን ስታገኙ ለአሁኑና ለወደፊቱ በማቀድ በጀት ማውጣት መቆጠብና መዋለ ነዋይን ማፍሰስ እንድትችሉ ያደርጋቸዋል። እንዲሁም አላስፈላጊ ዕዳን እንዴት ማስወገድ እንደምትችሉና እንዴት ንብረቶቻችሁን መቆጠብ እንደምትችሉ ያስገነዝባቸዋል። በአጠቃላይ የፋይናንስ ትምህርት ህይወታቸው እንድትቆጣጠሩ የሚረዱ መሳሪያዎችን ይሰጣችኋል። የገንዘብ ግንዛቤ ሳይኖር ሀብትን ለመዳሰስ መሞከር የእጅ ባትሪ ሳትይዝ በጨለማ መንገድ እንደመጓዝ ነው። ነገር ግን የፋይናንስ እውቀት እንደ መመሪያ ብርሃን ሆኖ ትክክለኛውን መንገድ እያበራ የሚያገለግላችሁና ጥበባዊ ውሳኔዎችን ለማድረግ የሚያስችላችሁ ነው። በተጨማሪ ገንዘባችሁን ሕይወታችሁንና በዙሪያችሁ ያሉትን ሰዎች ሊያሻሽልና ሊረዳ ወደሚችል ኃይለኛ መሳሪያ ይለውተዋል። በራሳችሁ የፋይናንስ ትምህርት ላይ ኢንቨስት ማድረግ እናንተ ልትወስዳችሁ ከምትችሏችሁ ምርጥ ውሳኔዎች ውስጥ አንዱ ነው። ምክንያቱም ያ ውሳኔ የብልጽግናን መንገድ ብቻ ሳይሆን የአእምሮ ሰላምን ያመጣል። በራሳችሁ መንገድ የሚመጣ ማንኛውንም የገንዘብ ችግር ለመቋቋም ዝግጁ መሆናችሁን በማወቅ የፋይናንስ እውቀትን አስፈላጊነት ለመቀበል ዝግጁ ናችሁ? የተሻለ የፋይናንስ ጉዞ የሚጀምረው በመማር ነው። ስለዚህ ዛሬ መጀመሪያ የምችበት ነው። ስለ አዳመጣችሁን አመሰግናለሁ።